አልከስንበታል ከእሱ ጋር ከመሸ ከእሱ ጋር ከዋለ ከሱ ጋር ከገብ እሱ አጠገብ ከቆየ እሱ ከአንተ ጋር ከሰነበተ መጨረሻ ያማረው ፍጻሜ ያማረው ነው። ከኢየሱስ ጋራ ከቆየ አልከስንም። ደግማችሁ አጠጋባችሁ ሱ ከእሱ ጋር ከቆየ ከእሱ ጋር ከሰነበት ጦማቸውን ወደ ቤታቸው ባሰናብታቸው በመንገድ ይዝላሉ አላቸው። ደቀም ዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝተን ሰው እነዚያን ማጥገብ ይችላል፣ ማለት ይሄ ሰው ማጥገብ ይችላል ብለው መለሱለት። እርሱም ይላል ስንት እንጀራ አላችሁ? ስንት እንጀራ አላችሁ? ይጠግባሉ አይጠግሙም አለ። ዋናው ጉዳዩ ስንት እንጀራ አላችሁ፣ ሻካ ና ባያ ብሎ ጠየቃቸው። እነሱ ሚላን ሰባት አሉት። ህዝቡን በምድረ በዳ ወይም በምድር ላይ አስቀመጧቸውና እንዲቀመጡ አዘዘ። ሰባቱን እንጀራ ይዞ አመሰግነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለህዝቡ አቀረቡ። ጥቂትም ትንሽም አሳ ነበራቸው፣ ባረከውም፣ ይህንም ደግሞ እንዲያቀርቡላቸው አዘዘ። በሉን ጠገው። የተትረፈረፈውን ቁራሽ ሰባት ቅርጫት አነሱ። የበሉትም አራት ሺህ ያህሉ ነበሩ። አሰናበታቸው። ክብር ለጌታ ለኢየሱስ ይሁን። ቁጥሩ ሲጀምር በዚያ ወራት ብሎ ይናገራል። በየትኛው ወራት? ይሄንን ቃል ለመፍታት ይሄንን ቃል ለመመለስ ወይም ወደዚህኛው ሐሳብ ለመምጣት ከላይ የተቀመጠ አንድ ሐሳብ አለ። አንድ ደንቆሮና ዲዳ የነበረ ሰው በምራብ 7 ላይ ወደ ኢየሱስ ክርስቶስ ሰዎች ይዘው እንዲመጡ ቃሉ ይናገራል። ምን አይነት መንፈስ ያለው ደንቆሮና ዲዳ፣ ሁለት ችግር ያለበት አንደኛው መስማት የማይችል ወይም? ሁለተኛው ደግሞ መናገር የማይችል ኮልታፋ አጥርቶ መናገር የማይችል ይህ ማለት ትክክለኛ ራዕይ ትክክለኛ ቪዥን ትክክለኛ ወሬ ቋንቋ አረፍተ ነገር ሊኖሩ ይችላል ግን ወደ ሰው ህይወት በትክክል ማድረስ የማይችል እንቅፋት የሚገጥመው ሰው ማለት ነው እና የሚነገረውን የሚወራውን የማይሰማ ደንቆሮ ሰው አመጡ ጌታ ኢየሱስ ክርስቶስ ደግሞ ጣቱን በጆሮ ከቶ ላስለ ተፋ እና ኤፍታ አሉ አንድ ሰው ምን ኤፍታ ኤስታ አለ። ተከፈት ማለት ነው። ተፈታ ተፈታ ሳይሆን ተከፈት ማለት ብዙ ጊዜ እኛ ኤፍታ ተፈታ ብሎ ፈቶኛል ማን ያዘነኛል ኤፍታ እንላለን። ኤፍታ ማለት ተፈታ ማለት አለ። ኢየሱስ አንድ ሰው ተከፈተ ይበልስ፣ በልሲ ተከፈተ ይበልስ። እንዲህ በደነቆረው ነገር ላይ እግዚአብሔር አምላክ ጣቱ በዛ ጉዳይ ያመጣ ይቆርባለ አልሰማ ባለ አልናገር ባለ በሕይወት ምራፋችሁ ላይ እግዚአብሔር አምላክ እጁን ይሰዳል። ያን ጊዜ ይከፈታል፣ ቃል ይወጣበታል። ኤፍታ ይለዋል። ጣቱን ከከተበት ደቂቃ ጀምሮ አለመስማት አልቻለ አለመስማት አልቻለ። ምላሱ ላይ እንከፋበት ተፋበት ነው። በቃ ሁሉ አስቀመጠ። ምራክ ነው በኢየሱስ ክርስቶስ ዛሬውን አንድ አገልጋይ ተነስቶ እና ክፈት ክፈት ከፈት ሁሉ ምራቅ ቢጠፋ ጉባኤው ሁሉ ይወጣል። ሌላም ነገር ይናገራል። ደግሞ ቢጠፋ መጣ ነው ይሄው በጌታ በኢየሱስ ክርስቶስ። ኢየሱስ ለዘላለም ያድናል። ዛሬ የተዘጋ ይከፈታል። የታሰረ ይፈታል። የተያዘ ነገር በሙሉ ይለቀቃል። ምክንያቱም የሚፈታ ጣት ይመጣል። የሚፈታ ጣት ይመጣል። የሚፈታ ጣት ይመጣል። አ ይሄ ነገር እዛ አካባቢ ባሉ ሰዎች ዘንድ በሙሉ ወሬው ተሰማ ተሰማ። ለካ ይህ ሰውዬ የታወቀ ነው፣ ልንቆሩ የታወቀ ሰውዬ ነው። እውነት እኮ ነው። በነገራችን ላይ ያልታወቀ በሽተኛ ከሚፈወስ እና የታወቀ በሽተኛ ቢፈወስ፣ ሁለቱም በሽተኛ ግ በጣም ሎሪ የሚወጣው የሚገኑ የትኛው ነው? የታወቀው ነው አሁን አዋሳ ከተማ የታወቀ እምድ ቢፈወስና ዝም ብሎ ማንም የማያውቀው የሆነ ቤት ውስጥ ታሶ የተቀመጠ ሰውዬ ቢፈወስ ልዩነት አሉ፣ ልዩነት አሉ። እና በድንቁርና የታወቀ ሰውዬ ባለመናገር የታወቀ ሰውዬ በኢየሱስ እጅ ነፃ ወጣ። ኧረ በጌታ በኢየሱስ እሺ፣ ቀኛችሁን ከፍ አሉ፣ ቀኛችሁን ከፍ አሉ። የታወቀ ነገር እምቢ እያለ በይወታት እንዳለ አመታት የቆጠረ ነገር በጌታ በኢየሱስ ክርስቶስ ስም ዛሬ የመጨረሻው ይሆን ውሰጅ አሜን። ቆይና ዛሬ የመጨረሻው ይሆን ምን አይነት አምላክ ነው ብለው እግዚአብሔርን ምን አረጉ? አመሰገኑ። እና ይሄ ነገር በጣም አካባቢው ተቆጣቆ ተዝጎ ፈጥሮ ስለነበረ ለወራት ያክል በኢየሱስ ቃሉ ስሙ ለምን ያክል ለወራት ያክል አየር ላይ ሁሏ የኢየሱስና ተሻክሯል ባህር ተሻክሯል ካል ተሻክሯል ተቆጣጥሯል። እና ከወራት በኋላ መጽሐፉ እንደዛ ነው የሚለው፣ ያኛው መደበኛ ትርጉም በዚያን ጊዜ በዚያ ጊዜ ነው የሚለው። በዚያ ጊዜ በዛ ጊዜ የሆነ ጊዜ ነው ማለት ነው። ይሄኛው ደግሞ ኖርማሉ በዚያ ወራት፣ አያችሁ፣ ወራት አካባቢ የሆነ አለ እየተወራ ያለ የኢየሱስ እና ያለቀቀ አካባቢውን የያዘ አየሩን የያዘ ቤቱን የያዘ ሳሉን የያዘ ሚዲያውን የተቆጣጠረ ሰው ቤት ሁሉ የሚወራ እንደዚህ አይነት ነገር እግዚአብሔር በቤታ ያ አታ ሜፓሉ ሰላም ተቆጣጥሮ ከስቶ ማለት ነው። እና ከወራት በኋላ መጽሐፍ ሲናገር ሴቶችና ህፃናት ሳይቆጠሩ ወደ አራት ሺህ የሚሆኑ ወንዶች አባወራዎች ኢየሱስ ጋር መጥቶ ይላል። ማ ሰዎች በሌላ ቋንቋ ምን ማለት ነው? ቁጥራቸው ማለት ነው ከ10 ሺህ ከ15 ሺህ በላይ የሆነ ህዝብ ማለት ነው። ማስታወቂያ አንሰራም፣ ፖስተር አንሰራም። ያሁን ህዳር ሶስተኛ ዓመት ኮንፈረንስ አለኝ። የግቢ ተባስተ ማስታወቂያ መስራት አለብኝ። ፖስተር ሰራለሁ። ተፈወሳላችሁ፣ በረከታችሁ ትቀበላላችሁ፣ ኑ እንግዳ በኢየሱስ ክርስቶስ እሱ ያለ ማስታወቂያ ኢየሱስም ያለ ፖስተር ደግማለሁ፣ እናገራለሁ። ያለባለ የትኛውን ታዋቂ ቲክቶከር ስለ እሱ ያወር ጣቀባት ሳይናገር ሀገር አቋርጠው ከተማ አቋርጠው ባህር አቋርጠው ሰፈር አቋርጠው ህዝብ ሁሉ ወደ ኢየሱስ መጣ። እኔ እንዲህ አይነት መንፈስ ይሄን ቤት

ማርቆስ እንደውም ባለፈው ተናግረ ያለው ማርቆስ እንደውም ኢየሱስ የሚነግረን የእግዚአብሔር ልጅ ስለመሆኑና የእግዚአብሔር አገልጋይ ባሪያ ስለመሆኑ ስለተቀባ እና ይሁ በዚህ ጊዜ ከተማ አቋርጠው ወደ አራት ሺህ የሚሆኑ መጡ። የመጣው ህዝብ ኢየሱስ ጋር እጅግ ሆን ብቻ ይዘዋል ነው በሽተኛ እግር የሌለው ማአት የጤና ችግር ያለበት ለምን መሰራችሁ? እሱ ጋር ከተመጣ ትምህርት ብቻ አይደለም። ያለ ሱስ ጋር ከተመጣ ትምህርት ብቻ አይደለም። የሆነ አርባና ምሳሌ እቃ ያለው ወሬ ብቻ አይደለም። ጊዜያዊ እንኳን መፍትሄ ይሰጣሉ። እየሰማችሁ ነው መፍ ሁሉንም ምናረገ ፈወሰ ጣለ። ዛሬ ሁሉን የሚፈስ ማን ነው? እነ አገልጋይ ጥሩልኝ። ሲቪል አካል ለመንቀፍ አይደለም ኢየሱስ ላይ ፎከስ ልናረግ ይገባል። አረን ማለት ነው ሁሉን የሚፈውስ ማን ነውሁሉ ብር ለጌታ ሲሆን በዚህ ሲሆ ይም ይሄው ማርቆስ ስምንት ነው፣ ስድስት ላይ ምግብ አባስቷል። የምናውቀው ታሪክ በአምስነብለም ዘምረው ማለት ነው። ይዜ አንድ ቀን ነው የቆዩት፣ እየመሸ ሲመጣ ነው ተአምር የሰራው። ይሄኛው ግን ሶስት ቀን ሙሉ ሳይበሉ ሳይጠጡ የሚበሉት የላቸውም ይላል ሰው ስለሚበላው ሳያስብ ኢየሱስ ጋር ብቻ እንድረስ እንጂ አሜን ነው ወይ? እሱ እናገኘው እንጂ ስለሚበሉት፣ ስለሚጠጡ፣ ስለሚለብሱ፣ ስለሚያድሩ፣ ስለሚቆዩ የዚህ ዓለም ነገር ጭራሽ ሳያስቡ በጌታ ዛሬ አንድ ሙሉ ቀድሜ ቆይ። ኮንፈረንሱ እኮ ሙሉ ቃ ከመጣ እስከ ምሽቱ አንበሳ እንዳገለገሉት ብለ ጠዋስቴ ምሳሳ ወይ ዛ ትበላል። የሚያዘጋጅ ደግሞ አለዛ ሚሰርባል። እዚህኛው ኮንፍራንስ ላይ የማርቆስ ወንጌል ምዕራፍ ስምንት ያለው ኮንፍራንስ ላይ ማንም ሸራ ወጥቶ ሻይ ምናምን እየሰራ ያለ አልነበር ወይ? በጌታ በኢየሱስ ይዘው የሄዱት ምግብ አልነበረም። ባዶ እጃቸውን ነው ሁሉም የሄዱት፣ የፈለጉት ኢየሱስን ስለነበረ። ሀሌሉያ። ከኢየሱስ ጋር ከቆየ አትከስርም። ከኢየሱስ ጋር

ቪዲዮ ምን አለ በዚያ ሰዓት የነበረው። እውነቴን ነው መነግራችሁ። ምን አለ ብና ጉድ እኮ ነው ጌታ መስክል፣ ጉድ እኮ ነው። የሞተ ያስነሳል። መጽሐፉን ነው እኮ ኢየሱስ ያደረጋቸው ታምራቶች በሙሉ አለ በመጽሐፍ ተጻፉ። አይዞህ ያልተጻፈ አለ ያልተገለጠ፣ ቢጻፍ ቢጠረቅ አለ ዓለም አይበቃውም አለ ዓለም መዝግም አይጭለውም አለ

ወገን ብሎ ይናገራል። ለእሱም ሰላም የሚሰጠው ይሄን እንደዚህ ነው። መጽሐፍ ሲናገር እንደዚህ ይናገራል። ልጅነት፣ ክብር፣ ስልጣን፣ ኪዳን እግዚአብሔር ራሱ የማን ነው? የኛ አልነበረ ይኛ አልነበረ ጳውሎስ ሮሜ ምዕራፍ ዘጠኝ ላይ ይሄንን አስሮ ይናገራል። እኛን አሕዛብ ብሎ የት ያደርገናል? እላይ ያደርገናል። ኢየሱስ ራሱ የመጣው አለ ምንድ ነው አለ ለገዛ ወገኖቹ ነበር አለ። የገዛ ወገኖቹ አይሁድ ስላልተቀበሉት፣ ግን ለተቀበሉት አለ ኢየሱስ ለተቀበሉት ግን በስሙ ለሚያምኑ እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ልጅነት ያላቸው ክብር ያላቸው ወግ ያላቸው እግዚአብሔር ራሱ የነሱ የሆነ እንደው መጽሐፍ እንደዚህ ነው የሚለው፣ አብርሃም ባያውቀናል እስራኤል ባይገነዘብ፣ አንተ ገመናችን፣ አባታችን፣ አምላካችን ነው የሚለው። አይሁዶች እንደዚህ ይላሉ፣ እኛ ብንጸልይ እንሰማለን። እግዚአብሔር ለምን? የእኛ ስለሆነ። መጽሐፍ እንደዚህ ይላል፣ ከሁለት ሳቸው መካከል ገብቶ የጥልን ግድግዳ ምን አፈረሰ የሚለው በእግዚአብሔርና በአህዛብ መካከል ያለው ትርክ እንደ ብቻ አይደለም። በአይሁድና በአህዛብ በእኛና በእስራኤላውያን መካከል ያለ የጥል ግድግዳ ምን አረገ? አፈረሰ። ተመልከቱ፣ አንዳንዶች የት መጥተዋል? ከሩቅ ወጣ ከማይቻልበት የዓለም ሱስ ውስጥ ከጥልቅ ምን ብሏል? መተዋል አለ። አሁን ሄዳ ስለቆዩ ተባርኩ ተባርኩ ብዬ በሸኛቸው አያዋጣም። በጌታ በኢየሱስ ክርስቶስ አዝብላቸዋለሁ። ባዷቸውን አላሰናበትም። ተነሱ ምን ምንድን ነው ያለው? እሱን አምጡታል እናንተ ጋር ከተቀመጠ ሰባቱ ሰባቱ ነው የሚቀረው። እኔ ጋር ከመጣ አለ አራት ሺው አስር ሺው ሀያ ሺው ሊበላይ ይችላል። አሁን ከእናንተ እንጀራው ይውጣ ወደ እኔ አምጡ። በኢየሱስ ክርስቶስ ዛ እጆቻችሁ ከፋሉት ይወጣችሁ። ከኢየሱስ ጋር ከቆያችሁ እናንተ እጅ ያለ ይበረክታል። ናና አሜን በለኝ አንተ እጅ ያለ ይበረክታል። አሁን የት ነው የከረምኩት? የት ነው የቆየሁት? ማንን እየሰማው ነው የከረምኩት የሚለውን ማሰባል መጽሐፍ እችን ተናገር ይጨርስ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ ስድስት እንደዚህ ይላል አለ እንደዚህ ይላል ምዕራፍ ስድስት ላይ ቁጥር ሰላ ሰላ ሶስት አካባቢ፣ አስቀድማችሁ አስቀድማችሁ ምን ጽድቁንና ምኑ ፈልጉ ለአሕዛብ የሚሰበቅ ስብከት እኳ አይደለም። ቸርች ውስጥ ላለ ሰው መሳብ ካለበት ጌታ ምስክር አስቀድመ የእግዚአብሔርን ምን ጽድቁን፣ መንግስቱን ምን አርገው ፈለን፣ ሌላ ሁሉ ተስቦ ይመጣል። ሌላ ሁሉ ይጨመራል። ሚንጠባጠብ ሚዝረክረክ አይኖርም። ስለ

ዳዊት እግዚአብሔር እሩ እና ማሃሪ ቸር ከቁጣ የራቀ ምረቱ ብዙ ነው። እግዚአብሔር ለሚታገሱ ቸር ነው። ምረቱን በስራ ሁሉ ላይ ነው። ከዛ አቤቱ ስራ ሁሉ ያመሰግኗዋል፣ ቅዱሳንም ይባርኩዋል፣ የመንግስት ክብር ይናገራሉ፣ ኃይልህንም ይነጋገራል ለሰው ልጆች ኃይልህን የመንግስትህንም ግርማ ክብር ያስታውቁ ዘንድ። መንግስት የዘላለም መንግስት ናት፣ ግዛትን ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር ይላል የተፍገበገቡትን ሁሉ ይደግፋቸዋል። አያችሁ መንገድ ላይ ብለቃቸው ብተዋቸው ይዝላሉ፣ ይፍገበገባሉ፣ ይወድቃሉ አለ። ስለዚህ ስለማስልላቸው እኔ ስለምር አራላቸው አለ። ተፍገምግመው እንዳይወድቁ ለምንድን ነው በቁርሱ ሰዓት የቁርስ ተአምራት እየሰራ በምሳው ሰዓት የምሳ አምራት እያደረገ በእራቱ ሰዓት የእራት አምራት ቀን እ ሶስት ቀን ሙሉ ቀን። አሁን ወደ አስቀድሞ ለሰጡት ነገር ሰጣቸው